እንግዲህ የብርሃን ልጆች በዋናነት በጎዳናና በቤተክርስቲያን አካባቢ የሚኖሩ ህፃናትና አረጋውያንን ለመደገፍ የተቋቋመ ሀገር በቀል ግብረሰናይ ድርጅት ነው። ነሐሴ አንድ 2012 ነው የተቋቋመው። እንግዲህ አሁን አራት ዓመት ከስምንት ወር አካባቢ ሆኖታል። ወደ አምስተኛ ዓመቱ ግስጋሴ ላይ ይገኛል። ከልጅነት ጀምሮ ያው መሆን እንፈልገው ጋዜጠኛ ነበረ። እና ከ1995 ጀምሮ ያኔ ኤች አይ ቪ ኤድስ ዘመን ነው። ብዙ ሰው በኤች አይ ቪ ኤድስ የሚያዝበት ለችግር የሚጋለጥበት ማግለልና መድሎ የነበረበት ዘመን ነው። እና ከክበባት ነው የጀመርኩት፣ እና በተለያዩ የጸረ ኤድስ ማህበር ላይ በመሳተፍ ያኔ የጀመርኩት የበጎ ፈቃድ ስራ ክበባት ላይ ስንቀሳቀስ፣ ከሌሎች ታላላቆች ጋር ስንቀሳቀስ እመለከታቸው የነበሩ ችግሮች አሉ። ከዛ እነዛ ሰዎች ደግሞ ድጋፍ ሲደረግላቸው ያላቸው ለውጥ ፍክት ሲል ሕይወታቸው ሲሻሻል ደስታቸው ሙሉ ሲሆን ለካ በጎ መስራት ይህን ያስገኛል የሚል ነገር በልብ ያደር በመንፈሳዊም አገልግሎት ስንቀሳቀስ ጎዳናም አካባቢ ቤተ ክርስቲያንም አካባቢ የምመለከታቸው ነገሮች አሉ ድቃቂ ሳንቲም እና ፍርፋሪ የለመኑ ህይወታቸው ለአመታት ያልተቀየረ፣ እዚህ መናገሻ ገነተ ጽጌ ጊዮርጊስ ብንሄድ 2 ዓመት ሙሉ ምጽዋት እየጠየቁ የሚኖሩ ሰዎች አሉ። እነዚህ ሰዎች ተመልካች ሳያገኙ ቀርቶ አይደለም። የሆነ ሰው አይቷቸው ያውቃል፣ የሆነ ድርጅት ተረድቷቸው ያውቃል። ግን ዘላቂ ችግራቸውን ሊፈታ የቻለበት መንገድ የለም እና ከዚህ ለምን አንድ ድርጅት እዚህ ላይ የሚሰራ አንድ የእነሱን ህይወት ሊቀይር የሚችል ነገር ላይ የሚሰራ ድርጅት በአቋቋም ብዬ ነው የተነሳሁት። የብርሃን ልጆችን ስንመሰረት መጀመሪያ ብርሃን ልጆች በዋናነት ሀሳቡን ይዞት የመጣው የነበረው መምህር ያሌ ነበረ። ሀሳቡን ስረዳው የተነሳበትን ዓላማ ስገነዘብ ስፔሻሊ በጣም አቅመ ደካሚ የሆኑት አዛውንቶችን፣ ህፃናቶችን በተለይም ደግሞ በተለያዩ በጎዳና ላይ የሚገኙ በቤተክርስቲያን አጽድ ስር የሚገኙ የተለያዩ ሰዎችን ጧሪ ቀባሪ ያጡትን ለመደገፍ ይዞት የተነሳው ዓላማ ስለነበረ ይሄ ነገር በመሰማበት ጊዜ እውነት ለመናገር በጣም ኢንሼት አድርጎኝ ደግሞ ኢንስፓር አድርጎኝ ነበረ። በነሐሴ 1 2012 ዓ.ም የብርሃን ልጆች አህሉ ተብሎ ተመሰረተ ማለት ነው። የመኖሪያ ቤት ችግር አለባቸው፣ ውጭ ነው የሚያድሩት። ከዛ ደግሞ ምግብ ያስፈልጋቸዋል፣ ከዛ ስልጠና ያስፈልጋቸዋል፣ ሕክምና ይፈልጋሉ ትምህርት ይፈልጋሉ። እነዚህ ነገሮች ያካተተ ኮምፕሬሄንሲቭ የሆነ ሁሉንም አቀፍ አገልግሎት መስጠት የሚችል አንድ መንደር ወይም ቪሌጅ ቢኖር የእነዚህ ሰዎች ህይወት ሊሻሻል ይችላል በሚል እንግዲህ ከመጣውባቸው ብዙ ዓመታት የበጎ ፍቃድ ስራና ልምድ በመነሳት ይህን ድርጅት ለማቋቋም ችያለ። 2012 ማለት የኮቪድ ዘመን ነው። ኮሮና ደግሞ ብዙ ሰዎች እንዲረዳዱ የመረዳዳት ፍርሃቱ ያው እንሞታለን የሚለው ስጋትም ስለነበረ ኮሚኒቲው ላይ የመረዳዳት ባህል ጨምሮ ነበር፣ እና ሰው ይረዳዳ ነበር። የብርሃን ልጆች የአረጓያና የህፃናት መንደር በዋናነት መጀመሪያ እንደተመሰረተ አካባቢ ለማድረግ የተሞከረው ነገር ቅድሚያ በጎዳና ላይ ለሚገኙ ወደ ሰባ ለሚጠጉ ሰዎች የስራ እድልና እራሳቸውን ሊያቋቁሙበት የሚችሉትን ሁኔታ መፍጠር ነበረ። ያው ይህንን ልናደርግ የቻልነው ቅን ተባባሪዎቻችን በሆኑ ከሀገር ውስጥም ከሀገር ውጭም ያሉ የግለሰብ ስፖንሰሮች ነበሩ። ስንጀምር ድርጅቱን ስናቋቋማት 1 ብር ይዘህ ብር ያቋቋመው ድርጅት ነው እዚህ የደረሰው። እና የቢሮ ኪራይ መቻል ከባድ ነው። የሰራተኛ ደሞዝ አለ ከዛ የችግሩ ደግሞ የሚረዱ ሰዎች ብዙ ናቸው። እኛ አቅም የለንም። ከልብስ ነው ጀምር ስንጀምር ከህብረተሰቡ ልብስ በማሰባሰብ ጀመርን። ከዛ በኋላ ደግሞ የቤት እየተከራየን ስራ እየፈጠርን ደግሞ ማቋቋም ጀመርን። ከዛ ወደ ስፖንሰርሺፕ ገባን። በዓላት ሲሆን የበዓላት ድጋፍ ማድረግ ጀመርን። ትምህርት ላይ ገብተን ደግሞ ትምህርት ላይ ማገዝ ጀመርን። ጤና ላይ ገብተን የሕክምና ድጋፎች ማድረግ ጀመርን። እንግዲህ አባላቶች አሉን። የመጀመሪያ ገቢ ከአባላቶች አ ወደ 600 የሚጠጉ አባላት አለ። ይሄ ድርጅት ሜምበርሺፕ አለ። ተማሪ 300 ብር፣ ሰራተኞች 600 ብር ይከፍላሉ በአመት። ከዛ ውጪ እንደ መጀመሪያ እንደ መነሻ ያደረግ ነው ምንድን ነው፣ በተለያየ ሀገር ውስጥ የሚገኙ በጎ ፈቃደኞችን አምባሳደር አድርገን እንሾማለን እዚህ እስካለው ድረስ ማለት ነው። አባል ሆኜ በየአመቱ ቀላል ነው። ማንም ሰው መሆን ይችላል። 600 ብር ነው የሚከፈለው፣ ከባድም አይደለም። ይሄ አሁን ስፖንሰር የሚባለው በፊት 1000 ብር ነበረ፣ አሁን 1300 ሆኗል። ለምን ኑሮ እቃ ሁሉ ስለጨመረ ግድ ነው። ከቢሮ ክራይ ብዙ ፈተናዎችን ካለፍን በኋላ የአራዳ ክፍለ ከተማ ወረዳ አምስት አስተዳደርን አትሊስት እዚህ ወረዳ ላይ ስለምንሰራ ቢሮ ስጡ፣ ላለፉት አራት ዓመት ከ600 ሺህ ብር በላይ ለቢሮ ክራይ አውጥተናል፣ ይህንን ደግሞ ለሌላ ለበጎ ስራ ብናውለው ብዙ ሰዎችን ማገዝ እንችላለን ብለን እንጠይቅ ነበር። ሁለት ዓመት ያህል ጊዜ ወስዶብን የአራዳ ክፍለ ከተማ ወረዳ አምስት አስተዳደር ካቢኔ ጽሕፈት ቤት ተረድቶ አሁን ያሉት አመራሮች ይህን ቢሮ እንድናገኝ ያደረጉ ደግሞ በቅርቡ ወደዚህ ወደ ወረዳ አምስት ጽህፈት ቤት ውስጥ ባገኘነው ቢሮ ላይ ደግሞ ስንመጣ የሰራናቸው የተለያዩ አይነት ስራዎች ነበሩ። እነሱም የመጀመሪያው የስራ ዕድል ለሶስት ችግረኞች መፍጠር ነበረ። እነሱም በተለያዩ አይነት ስራዎች እንዲሰማሩ የገንዘብ ድጋፍ እስከ 25 ሺህ ብር የሚሆን ድጋፍ መስጠት ችለን ነበር። እንዲሁም ለ20 ሰዎች ዶሮ እርባታ ላይ ተደራጅተው እንዲሰሩ፣ ለ8 ሰዎች የእደ ጥበብ ስራ ላይ እንዲሰማሩ እንዲሁም ደግሞ የቡናና የሻወር የመሳሰሉ ስራዎች ላይ እንዲሰማሩ ማድረግ ይችላል። መምህር ያሬድና አግኝቼው፣ ያው በአጋጣሚ እዚ ነይና በምትችው ሞያ፣ እሺ አልኩ። መጣው ክሮች ገዛ ሰጠኝ፣ እና በክሮቹ ዳንቴሎች ሰራ እኛ ሰርተን ከሱ ጋር እንትን ሲል እኛ ደግሞ በትርፋችን እየገዛን እንሰራት። ትዕዛዝም ካለ በትእዛዝ ስሩልኝ የሚል ሰው ካለ እንሰራት። እዚህ መጥቼ ተጫዎቼ ሰርቼ ሲሄድ ሁልጊዜ ፍሪ ነው እንትን ጭንቅላቴ ለምንም ነገር አሳብ የለኝ። መካከለኛ ወይንም አቅም ደካማ የሆኑት ከጎዳናም የተነሱትን ልጆች ጭምር ተጠቃሚ ሆኗል። በዚህ ላይ እነሱ ብቻም ተጠቃሚ ሳይሆን ወረዳውም የራሱ ተጠቃሚ ሆኗል። ወረዳ እየተጠቀመበት ምክንያት ምንድነው? አንደኛ ለስራ እድር ፈጠራ ስራ አመቻችተዋል። ለምሳሌ እዚህ ውስጥ አረጋውያን አቅም የሌሉት ቁጭ ብሎ ዳንተል የሚሰሩት አሉ፣ ሌላ ሌላ ጥበብ የሚሰሩት አሉ። እነሱን አንድ። ሁለተኛ ከዚህ ወረዳ ጋር ተያይዞ ሽንት ቤት በዴና መንገድ ተሰርቶ እዛ ላይ ሰው አደራጅቶ እዛ ላይ መንገድና መንገደኛ የሆኑት ጎዳና ላይ ያሉት ተነስቶ እዚህ መጥቶ ራሳቸውን ችሎ የቀን ጉርሾ እንኳን ሌላ ባይሆንም የቀን ጉርሾ ያገኙበት ሁኔታ አለ። ሶስተኛ ደረጃ ላይ በወረዳ አማክኘት ከተማ ግብርና አለ እና ከእነሱ ጋር ተቀናጅቶ ዶሮ እርባታ ሰርቶ በአሁኑ ሰዓት ሁለት መቶ ዶሮ አላቸው። በቀን መቶ መቶ እንቁላል ያገኛሉ። እነሱም የብርሃን ልጆች የሰሩበት እድል ተጠቅሙ ነው። መጀመሪያ ጽዳት እየሰራው ነበረ። ከዛ ትንሽ ችግር አጋድሞኝ ያሬድ ስራ የለኝም እንደዚህ ታማሚ ነኝ ስል፣ ያሬድ እግዚአብሔር ይስጠው ጤና ይስጠው፣ እኔ ስራ የተወሰነ ሰዓት ታገሽና እሰጥሻለሁ አለ። ይሻር ቤቱ ለኛ ላስራችን አምስት ሴት አምስት ወንድ ይሄንን አዘጋጅቶ ሰጠለ። ግማሽ ሰዓት ሰራለሁ፣ ግማሽ ሰዓት ደግሞ ወደ ልጆቹ ይሄዳለሁ። ቀጠሮ ያለ ያለ ቀን ደግሞ ወደ ቀጠሮ ይሄዳል። ሰሁን የሚል ፕሮጀክት ፈጠርን። ሰሁን መስራት የሚችሉ ሰዎች ደግሞ ዝም ብሎ ካሽ በገንዘብ ብቻ መርዳት ጥቅም የለውም። ያቺ ስታልቅ ተመልሶ ይመጣል። ከዛ ይልቅ ሰርተው ራሳቸውን እንዲችሉ የሚያደርጉ ፕሮግራሞች መፍጠር አለብን ብለን በዚህ ዓመት የጀመርነው ፕሮግራም ነው ሰሁን። አሁን ላይ 45 የሚጠጉ ዜጎች ናቸው በዚህ ስራ ዕድል ውስጥ የገቡት። ዶሮ ቤት ላይ 20 ሰዎችን አድራጅተናል። እጅ ስራ ላይ ወደ 13 ሰዎች አሉ። መጸዳጃ ቤት ላይ አንድ ሰው ሻይ ቡና ላይ አንድ ሰው፣ አሁን ሻወር ቤት ደግሞ 10 ሰው። አጠቃላይ ለ45 ዜጎች ተቸግረው ለሚገኙ በተለያየ የጤና በተለያየ ማህበራዊ ህይወት ውስጥ ያለፉ ሰዎችን በማደራጀት የስራ ዕድል እየፈጠረ ፕሮግራም ነው ሰው ሁሉ ትምህርቱም ስለነበረኝ ስራውም ችሎታውም ስለነበረኝ ቦታና ገንዘብ ግን የለኝም ነበር። ቤቴ ውስጥ ለሁለት አመት እሰራ ነበረ። ዋናው መታየትና መልመድ ነው የምፈልገው። እሱም የተወሰነች መነሻ ብር ሰጥቶ ይችን ቦታ ፈቅዶ እንድሰራ ፈቀደልኝ። እግዚአብሔር ይመስገን። እነዚህን ሁሉ በሰጠኝ ብር መነሻ ገዝቼ ጨርቆችን አምርቼ የሸጥኳቸውም አሉ፣ ያሉም አሉ። ትርፍም አሁንም ያለኝ እጄ ላይ ያለ አሁንም ደግሞ ሴቶቹን እንደዚህ በእጅ ስራና በፈጠራ ስራ አብሬ እየሰራሁኝ እየተረዳዳ እግዚአብሔር ይመስገን በመምህር ያሬድ መሪነትና ጉልበት ሰጪነት እዚህ ደርሰናል። ከአራት አመት በላይ አልፎናል። በዚህ አራት አመት ውስጥ እንግዲህ ከሰባ በላይ የሚሆኑ የጎዳና ያሉ ሰዎችን ስራ ማስያዝ እንዲሁም ወደ አራት መቶ ሺህ ብር በላይ በሚወጣ አውጥተን በተለያዩ ሰዎች የስራ እድሎችን መፍጠር ይችለናል። እንዲሁም ከ1800 የሚደርሱ ሰዎችን ደግሞ ህፃናት እንዲሁም አረጋውያንን ጨምሮ የተለያዩ አልባሳትን መለገስ ከዛም ባሻገር ለ570 የሚሆኑ ሰዎች ወይም አረጋውያንና ህፃናት ደግሞ የሕክምና ማለት የአይን የጥርስና የመሳሰሉ ሕክምና አገልግሎቶችን እንዲያገኙ ከዛ ባሻገር ወደ 1200 ለሚጠጉ ደግሞ ህፃናት የክረምትና ማጠናከሪያ ትምህርቶችን መስጠት ችለናል። ሶስት ዋና ዋና ነገሮች ላይ እንሰራለን በዚህ አጋጣሚ፣ ትምህርት፣ ጤናና ማህበራዊ ድጋፍ ላይ ብርሃን ልጆች የሚሰራው ይህን። እዚህ ሜሪያ ላይ ስንገባ ሰው ካልተማሪ ህይወቱ መቀየር አይችልም። በተለይ ላይ ህፃናቶች፣ በተለይም ጎዳናና እዛ አካባቢ ላይ ያሉ ልጆች ይለመንባቸዋል። ህፃናቱ ትምህርት ቤት አይሄዱም። እዚህ ልጆቹ እንዲማሩ እኛ ካላገዝን የነዚህ ልጆች ዕጣ ፈንታ ነገ እዛው ተመልሶ ምጽዋት ጠያቂ ነው የሚሆኑ። ስለዚህ ልጆቻቸውን እንዲያስተምሩ እኛ ማገዝ፣ በትምህርት ማገዝ፣ የማጠናከሪያ ትምህርት ለልጆቹ መስጠት፣ ከዛ የትምህርት ግብዓቶች መሳሪያዎችን ደግሞ ገዝተን ማገዝ የሚል ፕሮግራም ይዘን ትምህርት ላይ መስራት ጀመርን። ይሄ ግቢ ምን እንደሚመስል እኔ አውቃለሁኝ እዚ ጋ ብረቱ እዚ ጋ ምኑ በቃ ምስቅልቅል ያለ ነው፣ እና የዛን የቤት ክራ የሚከፍለው እዚህ ጋ በንጽህና እንዲሆን በጥሩ ሁኔታ ሰርቶ አደራጅ ሰርቶ ስንጀር ያላቸውን ጥጥ ገዝቶ ለዳንቴል የሚሆን ሹራብ እንትኖ ክሮች ገዝቶ ሰበዝ ገዝቶ ስንደዶ ገዝቶ ሴቶቹን አደራጅቶ ሰው ይሁን ሰው እንዲሆን በሚል ፕሮግራም ማለት ነው። አደራጅቶ ምን ብሎ እያንዳንዱ ወጪ እያወጣ እንዲሰሩ አደረገ። ይህን ማድረግ የቻለው ያኔ የወሰናት ውሳኔ ናት። እንሰራለን፣ እግዚአብሔር ደግሞ ይረዳናል፣ ቅልብ ያላቸው ሰዎች ያግዙናል ብለና ያንን ጊዜ ተሻግረን ያን ሁሉ ጣውረድ መከራዎች አልፈን አሁን የደረስንበት ስለደረስን አንደኛ እግዚአብሔር አመሰግነዋለሁ። ሁለተኛ እኔም ደስ ይለኛል። ህልሜ አሁንም አረካውም ገና ነው። 30 ሺህ ካሬ ቦታ ያስፈልገናል። ትምህርት ቤት ያለው፣ ክሊኒክ ያለው የህፃናት ያረጋ መኖሪያ ያለው መንደር ለመመስረት ትልቅ መሬት ያስፈልገናል። ለብዙ ሺህ ችግረኞች፣ ድጋፍ ፈላጊዎች እገዛ የሚያደርግ ህይወት መቀየር አስተዋጽኦ የሚያደርግ ሀገራዊ ድርጅት እንዲሆን እንፈልጋለን። እዛ ደግሞ እንሰራለን። መንግስት የሚያግዘናል፣ ህብረተሰቡም ከጎናችን ይቆማል ብለን እናምናለን። የሰው ልጆች ሁሉ መታችሁ በጎ እንድትሰሩ፣ ገንዘብ ያላችሁ ገንዘብ እንድትሰጡ፣ ጉልበት ያላችሁ ጉልበታችሁን ለበጎ ስራ እንድታውሉ፣ ሙያ ያላችሁ በሙያችሁ እንድታግዙ በእነዚህ ሁሉ ለበጎ ስራ እንድትሳተፉ። ኑ፣ ከበጎ ነገር ጋር ተባበሩ፣ ይላቸዋል የብርሃን ልጆች የህፃናትና አረጋውያን መንደር። አመሰግናለሁ።